የከተሜ ሰው ይልቃል። ስንቴ ነው ድንጋይ ተንተርሳ ያደርገው እንግዲህ የራስሽን ማለትሽ እንዲሁ ተናገሪ። ኤዲያ ምን የሚራቴን አይነት የጥጥ ራስ ስንተ ራስን ያደርኩልትና ወራው። አንቺስ የትኛው ጥጥ ራስ ተንተርሰሽው አድርገሽ ሆኖ ነው? እኔማ መቼ እንዲህ ያልኩኝ? የከተሜ ሰው አንገት ምን ያክል ለስላሳ ቢሆን ነው የጥጥ ራስ የሚጎደው ነው ያልኩኝ

ጭርቃችሁን ይዛችሁ ትወጣላችሁ ወይንስ? ወንድሜ በእናትክ፣ እያደረግኩት ነገር መጨረሻ ላይ አንቺ ታመሰገኘኛለሽ። ሁን የጀመርኩት ልጨረስ። ወዴት መሸሽቱ

እሷ ምንም አትሆንም። እነዚህ ሰዎች እያሉ እንደዚህ ነው ምን ነው ቆይ፣ ምን አግኝተው ነው እንደዚህ ደረታቸው የተነፋው? በዚያ ዙሪያ መልሱ ቀላል ይመስለኛል። እንዴት አንተ ደግሞ ባለፈው ከዚህ ቤት ስታስወጣቸው ሜላት በእነሱ ምክንያት እንደታመመች አድርገህ አይደል እንዲ ነገርካቸው እና ከጥጋባቸው ምን አገናኘው? እንግዲህ ሜላት የምትታመመው በእነሱ ምክንያት እንዳልሆነ የሆነ ነገር ገብቷቸው ይሆናለ። ጥብቅን የምዘራብጁ መናገር የፈለች ነገር ካለ በስትክል ተናገሪ።

ቆይ እዚህ ቤት ከአንተ ውጭ የሚኖረው እና የማይኖረው መወሰን የሚችለው ማን ነው? ሜላት እዚህ እንዲኖሩ ብፈቅድላቸው እንኳን በዚህ ልክ ድርቅ አይደው ነበር፣ የባላገርነታቸው ይዛቸው ነበር። የሆነ የሰሙት ወይ እርግጠኛ የሆኑበት ነገርም አለ፣ ባይሆን በሱ ጉዳይ ልረዳ እችላለሁ። ምን የምታውቂው ነገር አለ ማለት? እዚህ መኖራቸው መብታቸው እንደሆነ እርግጠኛ ያደርጋቸው ነገር አለ። ከመጀመሪያም እርግጠኛ ሆን አይደለም የመጡት ብለን አስዩም ካደረግን ው ምንድን ነው እሱ? ዲቃላ አለመሆናቸውን አውቀዋል። ምን ማለት ነው? ዲቃላማ ናቸው። የዲቃላን ዴፊኒሽን ላይ ከተግባባ አይደሉም ማለት ነው። እሱ ደግሞ ዲቃላ ማለት ከትዳር ውጭ የተወለደ ልጅ የሚጠራበት ቃል ነው አይደለም? እና እነሱ ደግሞ ከትዳር ውጭ የተወለዱ ልጆች እንዳልሆኑ ደርሰውበታል። ምንድነው የምታወሪው? የሚደርሱበት ምንም ነገር የለም እያልኩሽ እኮ ነው። እነሱ ሲወለዱ አባዬ ባለ ትዳር ነበር፣ እነሱ ደግሞ በውጭ ነው የተወለዱት። ስለዚህ ዲቃላ ናቸው ማለት ነው። እኔ ግን እውነታው እንደዚህ አይመስለኝም። ማለት የምታውቂ ነገር አለ። ይኸውልሽ፣ አሁን ምንም የቃላት ጨዋታ ሙድ ውስጥ አይደለሁም። እሺ፣ የምታውቂው ወይ የሰማሽ ነገር ካለ ቀጣት፣ ንገርኝ። እነሱም በትዳር ነው የተወለዱት። እየቀለድሽ ነው። መጨረሻ አይደለም የምታወሪው ነገር። ግን እናውቀሻለን። አባትየው ሁለት ትዳር ነበረው እያልሽ እኮ ነው። አዎ፣ የማታውቂውን ነገር አትቀባጥሪ። ምን ላይ እንደዚህ ትሆናለ? ይህንን ነገር እኮ ፈጠራም ቢሆን እኮ እህትነች እንጂ የፈጠረችን ያደለው ማለት እኔ ጠዋት ሽንቴን ለመሽናት ስወጣ እህት ከእናት ቦክስ ላይ የሆነ ደብዳቤ አግኝታ በእሱ ጉዳይ ከመቤት ጋር ሲያወሩ ሰምቻለሁ። ይሄ በጭራሽ ሊሆን አይችልም። በዚህ ደግሞ እርግጠኛ መሆን ከፈለግ ያገኘችውን ነገር አርቃ አድርጋ እንደማትደብቀው እርግጠኛ ነኝ። ይህ በፍጹምነት ሊሆን አይችልም። ማህተብ ያለው ህጋዊ ዶክመንት እኮ ነው። የፈለገ ይሁን አባዬ ሁለት ትዳር ነበረው። እማየም ታውቅ ነበር። እናም ይህን እያወቀች አብረው ቀጠለች። እንግዲህ ዶክመንቱ እንደዛ ነው የሚለው። ይህ በፍጹም ሊሆን አይችልም። ከመን ቤቢ፣ ምን ይህ ቅራቅቡ ዶክመንት እንዳምንለች ትፈልጌለሽ ይሁል ቤቢ ማስረጃው ምን ማህተብ አለው ትይ ነው በይሳ ፎርጂን ማሰሪያ ከባድ ነገሩ ነው። ቆይ አንተ ሪያሊቲውን ማመን የከበደ ለምንድን ነው? ወይስ ሜላስ ነች ፍሎሪዳ ሰርታ ቤተሰቦቿ ላይ እንደዚህ ያደረገች ያለችው? ምንም አላውቅም። ከዚህ በኋላ ስለዚህ ቤተሰብ ምንም ነገር ማወቅ አልፈልግም። ናሆም፣ አቤት ጉድ፣ አቤት ጉድ፣ ሰምታይ ነው ግን ምኑ? ዋ ሚሉ ወይ ነገረችኝ። እኔ ባባዬን ሚስጥር ናሆም ደረሰበት እኮ ነው መሆን አለ። አንተ ሰው እና ታዲያ እኔ ምን ላርግ? መሆን አለ ወንድም አለ። እኔ እንኳን ያልተማርኩት ፊደል ያልቆጠርኩት የመረጃ አስፈላጊነት ገብቶኝ። አንተ እንዴት እንዴት ትላለህ? ቢያቃጥሉትስ? ያቃጥሉታል? ምንድን ነው ምት? አንተ ሰው ተጤና ሁን። ዋ የህጋዊ ልጅነታችን ወረቀት አቃጠሉት ማለት ተመልሰን ዲአላ ሆንን ማለት አይደለ? ታዲያ እባክሽ ዲአላ ሆንን አልሆንን ተውርስ ጋር የሚያገናኘው ነገር የለም። እንዴት አያገናኘውም? ዲአላና በቤቱ ነግሶ የተወለደ ልጅ አንድ ነው ልትል ነው? ውርስ ላይ አዎ፣ እኔ የፈለገው ቢሆን እንዲህ አላለ መሆኔን ሳውቅ ትልቅ ደስታ ነው የተሰማኝ። እንኳን ቤብ ምን አይነት ሁኔታ ላይ እንዳለ እረዳለሁ። እና ከገባሽ ቢያንስ ለትንሽ ደቂቃ ብቻዬን ብትይ ምን አለበት? ይሁል ቤብ። እንዲሁም በዚህ ሰዓት ምን አይነት እቅድ ማቀድ እንዳለብን ማሰብ ነው ያለብን። መጀመሪያ ግን ሜሉ የእነዚህ ሰዎች ማንነት ለምን በትክክል እንዳልገባት እሱን ማወቅ ያለብን። ቀላል እኮ ነው። ሰው ታምናለች እሱ እሱ ብቻ ግን አይመስለኝም። አልገባኝም። እኔ ግን እነዚህ ሰዎች ሜላስ ላይ የሆነ መተት የሰሩባት ይመስለኛል። ምን ምንድን ነው የምታወሪው? ላታምነኝ ትችላለ። ግን ይውላ አንዳንድ ሰዎች የሆን ነገር ሲፈልጉ ሊያደርጉት የሚችለው ነገር ነው። ተይ እባክሽ፣ እንደዚህ አይነት ቀልድ። አዋቂ ቤት ቀልድ አይደለም። ናሆኖ አይደለም እቺ በጣም ትልቅ ቅመም ያለባት ልጅ ይቅርና አንተንም ደግሞ ታዛዥ ማድረግ የሚያቅታቸው አይነት ሰዎች አይደሉም። ትይም በእናትሽ ፍቅር አልፈርድብ። እኔም በነዚ አይነት ነገር አላምንም ነበር። የእኛ ቤት ሰራተኛ የነገረችኝ ነገር ከሰማው በኋላ ግን ሁሉም ነገር አመንኩ። አግብታ በገጠሩ ትልቅ ሀብት የነበራት ሴት ነበረች። ከዛ ግን ያክስቷ ልጅ መተት አስደረገችባት። ከዛ በኋላ ንብረቷን በሙሉ የምትጠቀመው ይቺ ያደረገችባት ልጅ ሆነች። ቆይ ለምንደው እንደዚህ ነገር የምትነግሪኝ? እኔ ለሜሉ ስለማስብ ነዋ። ይሄን ነገር እኮ አድርገውባት ከሆነ አስገድዶ እንኳን ቢደፍራት እሱ አይደለም ፈልጉ አይደለም ምናምን ልትልሽ ትችላለች እኮ። ምንድን ነው ሳሪ? ያቺ ባላገሯ ሰራተኛሽ የሆነ ነገር ነገረችሽ፣ በቃ ከዛ ሜሉ በየሆነ መጠጥ እንደተያዘች ተሰማሽ? ምንድን ነው ባለፈው መኝታ ቤቷ ስገባት ትራሷ ስር ነበር ያገኘሁት።

እ እየጠበቅን ነው እና፣ አይደል እንዴ። ቆሜ እንደማታናግሪው ም ው እንድታምነኝ የሚያደርግ መረጃ ነው የማሳየው፣ ግን ቸኩለህ የማይሆን የሞኝ ነገር ብታደርግ ነገሩ በሙሉ ነው የሚበላሽው። ስለዚህ ቃል ግባልኝ። እንዴት ናት? አሁን ገና እንደተኛሽ ናት። ግና አይዞ፣ ደና ትሆናለች። አንቺ እንዴት አወቅሽ? ደና ትሆናለች ማለት እንዲህ ያስብለን እንዴ? ለማንኛውም እስቲ ሁኔታን አይችልም። አመሀል እንዲ፣ አንተ ሰውዬ፣ አሁን ብትገጣጠሙ ምን ሊባል ነው? ይለይልናለ። እናም የልዋ ተንቀልፏ ስትነቃ የምትጨነቅለት ቤተሰብ ተበትኖ ሲጠብቃት የምትደሰት ይመስልሃል? ኡፍ ኋላ ምን አድርግትኛለሽ? ለእሷ ስል መስሎኝ የሱ ፊት እያየው አርፌ መቀመጥ እኮ። ትንሽ ታገስና እነሱ ወይ ለምሳ ወይ ለሽንት ሲወጡ አብረን ሂደን እናያታለን። እንዴት እንደዚህ ነገር ያደርጋሉ? ለምን ይመስላል? እናቃለሁ። እነዚህ ጭራቆች እንድነገራት ማ? እሱም አይሆንም። የኔ አይደል የምትልህስ በአይኔ በበሬት አግኝቻት መቼስ እንደዚህ አይነት ነገር ደብቃሉ ብትልኝ ያሳያታለሁ። እና አሁን ቁጭ በል ናይ ምንድን ነው እየደረክ ያለው? ስሜታዊ የሆነ የምታደርገው ነገር ምንም እናገኘው ነገር የለም። ደግሞ እነሱ በእንደዚህ አይነት ነገር የተካኑናቸው ናቸው። ከአንተ ጋር እልህ ከተጋቡ ሜሉን አንድ ነገር ነው የሚያደርጓት። ወይኔ ሜሉ ጉድሽን አላወቅሽ! እንዴት እሷ ላይ እንግዲህ እሷን መቆጣጠር ስለሚፈልጉ ነው። እነዚህ ሰዎች መግደል ካለብኝ እንኳን እገላችኋለሁ እንጂ ሚኑሊ እንዲህ ሲጫወትባት ማየት አልችልም። እኔ ዝም እንበል እኮ አላልኩም። እና መተቱን ማክሸፋ ነገር እንፈልግ፣ እናስለቅቅላት ነው ያልኩት። እንዴት አደርጋን እንዴት እንዴት እንደሚያደርጋት ካየን በኋላ መተቱን በምን ማክሸፍ እንዳለብን እናወራለን። ማለት ይትቡትድን አዋቂው ቤት ሄደን ነዋ። ደግሞ ይህኔ ሰራተኛ ታውቃለች? እርግጠኛ አይደለሁም። እኔ ደግሞ እርግጠኛ ነኝ። ለመሆኑ ምን ያህል ጊዜ ይወስዳል? ምናልባት አንድ ሁለት ወር ያምሻል እንዴ ሁለት ወር? እኔ ከነሱ ጋር ከምኖር ግማሽ ሀብት የሚከፍልኝ ይሻለኛል። እኔ እኮ ከመጨረሻው ሜሉን የሚያድናት ነገር ነው እያሰብኩ ያለሁት። ቆይ የፈለገ ነገር ቢሆን ሜሉ አይኔን እያዩ የባል መድኃኒት የማስወጣት ይመስልሻል? ተረጋግታ አስብበት እሺ። ቆይ ሌላ አማራጭ የምትለው ነገር አለ? አይሆን። ሜሉን ከነዛ ጭራቆች እስር ነፃ የምታወጣበት ሌላ የምታስበው መንገድ አለ? አይሆንም አልኩሽ። ትንቃና ጉዳዩን ራሴ ያስረዳታለሁ። ትሰማኛለች። ካልሰማችህስ? ትሰማኛለች አልኩሽ እኮ ጥሩ ካልሰማችሁ ደግሞ ሌላ መንገድ እንፈልጋለን። ይህ ጉንጃ ንቀሽልኝ። ደህና ነኝ። እና ይልቃልስ ምን ያደርጉልሻል? በእነሱ ምክንያት እኮ እንደዚህ ሆን ሽሆን። በእነሱ ምክንያት አይደለም፣ በአንተ ግልፍተኝነት ነው። የሚል አልገባሽ፣ ስለአመመሽ ነው ሁሉም ነገር የማይታይሽ እንዴ። እኔ አመመኝ እኮ ሌላ ነገር ነኝ ነው እንጂ ሚሞሪን አይደለም። ቆይ ለምን ለእኔ ስትል እንኳን እንደ ቤተሰብ አትቀበላቸው? ቤተሰቦቻችን አይደሉማ። ቆንጆ፣ አንቺ እኮ ያልገባሽ እኮ ሁሉም ሰው መልካም ሆኖ ስለሚታይሽ እኮ ነው። አይደለም ናሆሜ እንኳን እዚህ ከተማ ያለ ቤት አይደለም፣ እዛ ክፍለ ሀገር ያለ መሬት እንኳን ራሱ ለመውረስ ስንት እንደሚገዳደሉ አላወቅሽ። ምንድን ነው የምታወራው? መተት ነው እነዚህ ሰዎች። የሰው ሀብት ለመውረስ ሲፈልጉ እህት ወንድማቸውን ከራሱ አይምሩም። ምንድን ነው እያልክ ያለ ሆነ ሆሜ፣ ግራ እያጋባህኝ ነው። የኔ ቆንጆ እነዚህ ሰዎች እኮ ቅዱስ ሆኖ የሚታዩ ሽኮ መተት ስላደረጉብሽ እንደሆነ እኮ እየነገርኩ ሽኮ ነው። ቆይ እኔ ዋስቼ ሻቃሉ እንዴ? ቆይ ወንድም ምንድን ነው የምታወራው? ደሞ ከመቹዲ ነው በመተት በጥንቁልና ማመን የጀመርከው? አንቺን ካየው በኋላ ነዋ። እንደውም ምን መጀመሪያ አልታየኝም ነበር ሚሉ በዚህ ልክ እንዴት ለነሱ ልትጨነቅ ትችላለች ብዬ ሳስብ ሳሪ ኮናት ሪያሊቱን ያሳየች ሳሮ። ቆይ ለምንድን ነው የሷ ሴትዮ ክፋትም ክፋት ማይገለጽልን ሚሉ ነገሩ አንቺ አይደለሽም። ቢሆንም ግን በዚህ በክፉ ሰዓት ብቸኛዋ እየረዳችን ያለችው እሷ ብቻ ናት። እንድትናገሪብኝ አልፈልግም ወንድሜ ቆይ ለምድናል ትታያለክ እሷ ሳትሆን ልትረዳን ያለችው ብቸኛ ቤተሰቦቻችን ነው ይልቃል ናቸው እሷ ኮ የነ እማውን ገንዘብ ፈልጋ ነው አጠገብህ እንኳን የሆነችው ችግር የለም እኔ ቆንጆ እኔ አለሁልሽ እንዲ ሁነቶ እንዲጋጭብሽ ያደረጉሽ እነዚህ ሰይጣኖች ዋጋቸው እንዲያገኙ ያደረጋቸዋለሁ ናሆሜ እባክህን አይንህን ግለጥ እንደ እብድ እኮ ነው እያወራህ ያለኸው እቺ ሴትዮ በማታምንበት ነገር እንኳን እንድታምን እያደረገችክ ነው አይ ሲያስጨነቂ እኔ እፈታዋለሁ፣ የትም ገብቼ ቢሆን ከእነዚህ ጭራቆች አፍ እወጣለሁ። ሁሉም ነገር እኮ ዝብር ክርክሩበታል። እሺ እኔ ፍቅር አትረብሽ ደግሞ፣ ሁሉንም ነገር እኛ ራሳችን እንፈታዋለን። ማሮ ሁሉ ስሜ ሊሰጣት አልቻለም። ይህ ይሄ እኮ ከእሷ የሚጠበቅ ነገር ነው። እሷ እኮ አሁን እኮ ከራሷ ጋር አይደለም እኮ ያለችው ወዴት ነው እሱ? እንደዚህ ሆና ማየት አልችልም። ታዲያ ወዴት ነው የምትሄደው? ትንሽ ማሰብ አለብኝ። ሁለት ማንኪያ እኮ አንድ ብርጭቆ ቀዝቀዛ ውሃ ውስጥ አይደለ? ጥሩ

ቢጠረጥር የማይፈረድበት የዋሁን ልብ እርፍ ይበል። በጭንቀት እኮ ሲኳትን የዋለው ይህን ያባት ዝም ብላ ነው። አያ አንድ ነገር ትሆንና ይለይልናል እያለ ሲፎክር እንዳልነበር ሁሉ። አይ ዝም ብዬ ነው እንጂ ናሆሚም እንደነካው አላውቅም። ከማሚና ከአባይ ሞት በኋላ ምንም የሰው በጎ ነገር የማይታየው ሰው ሆኗል። አሁን ያች ልጅ ደግሞ መጥፎ ሀሳብ አምሮ ውስጥ እየዘራችበት ነው። አረ የሆነ ነገርማ መደረግ አለበት። እንዲሁ ለአጎታችን ብትነግሪውና ቢመክረው ዴጋ አይደለም ብለሽ አናግረዋለሁ። እስቲ መጀመሪያ ይሻልሽማ አንቺ ረፍት አድርጌ የሚቀመስ ነገር ደግሞ ደሞ ሰራልሻለሁ። አራበኝም፣ ችግር የለውም። ይልቅ ናሆሜን ራት ሰቢ ወንድሜን ምን እንዳላረገው ብለሽ ነው ይልቃሌ። አንተ ምንም እንደማታደርገው በደንብ አውቃለሁ። ኋላ ምንድን ነው ያስጨነቀሽ? ይቺ ሳሮን የሚሏት ሴጣን እንደፈለገች አይምሮ ላይ መጥፎ ነገር እየዘራችበት ነው። አላውቅም ብቻ ግን ቀጥ ምን ሊያደርግ እንደሚችል በጣም አስፈርቶኛል። አራት ትፍሬዞች እሷ ምን ብትለው እኛ እንጣለን። የወላጆቻችንን ሀብት ማንም ሰው ሳይከራት በናሆም አማካኝነት ብቻውን ማውረስ ይህን ንብረት ለማግኘት ምንም ነገር ከማድረግ ወደ ኋላ አትመለስም። አሁም ነው ያለ ይመስላል። እንዴት የእሷ ተንኮል ታይገለጥለት ቀር ወንዶች ደግሞ የምከጅሏትን ሴት እንደው መርዝ እያሳየች በቀዳላችሁ እንኳን መርዝ መሆን መች ገለጥላችሁና። እና አንቺ ደግሞ እንዲሁ አማረልኝ ብለሽ ተዊ ልቃሌ ስንት ነገር አይተን